ማንቸስተር ሲቲ እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን ወደ እናንተ ማድረሳችን የምንቀጥል ነው የሚሆነው። ፏድባሩ ፕሮግራሙን እየመራው ቆይታን ከእናንተ ጋር አደርጋለሁ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ ይቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው። ሊቨርፑልን የተመለከቱ መረጃዎችን በማስቀደምን ጀምር የዛሬ ፕሮግራማችንን። ሊቨርፑሎች እንግዲህ ሁለት ዝውውሮችን አሁን ላይ ማጠናቀቃቸው እንደሚታወቅ ነው። የመጀመሪያው ተጫዋች ጀረሚ ፍሬምፖንግ ነው። ሌላኛው ደግሞ ፍሎሪያን ቨርትስንም ሰሞኑን እንግዲህ ይፋ ያደርጉታል ተብሎ ይጠበቃል። ሌላኛው ግን ሚሎስ ኪርኬዝም በዚህ ዝርዝር ውስጥ እንዳለ ወይም በሊቨርፑል ፍላጎት ውስጥ እንዳለ የሚያሳይ አይነት ተጫዋች ነው። የተለያዩ ሀሳቦች ከዚህ ተጫዋች ጋር ይነገራሉ በቅርብ ሳምንታት ውስጥም እንዲሁ ሊቨርፑል የዚህን ተጫዋች ዝውውር እንደሚያጠናቅቁ ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። የሚሎስ ኪርኬዝ ወላጅ አባትም እንዲሁ ሀሳቡን ሰጥቷል። ለእኛ ሊቨርፑል ብቻ ነው፣ ወደ ሌላ ቦታ አንሄድም፣ እናም ሌሎች ደግሞ ክለቦችን አናነጋግርም ሲልም ጭምር ነው ሚሎስ ኪርኬዝ አባቱ ይህንን ሀሳብ እየሰጡ የሚገኙት። ሁሉም ነገር የሚደረገው በመካከላችን ነው፣ የግል ቃላቶችን በመካከላችን ይደረጋሉ። አንዳንድ ዝርዝሮችን መደራደር ብቻ ያስፈልገናል። ነገር ግን በመሰረቱ የተጠናቀቀ ስምምነት ነው ነው ሲሉ አባትየው እንግዲህ ወደ ሊቨርፑል እንደሚያመራም በይፋ ተናግረዋል ብሎ ማንሳት ይቻላል። በቀጣይ ከሌሎች ክለቦች ጋር ምንም አይነት ንግግር እንደማያደርጉ ነገር ግን እንግዲህ ከዚህ ክለብ ጋር ድርድር እያደረጉ እንዳሉና ጥቂት ነገሮች ብቻ እንደቀሩት ነው እየተናገሩ የሚገኙት የሚሎስ ኪርኬዝ አባት። ይቀጥሉና ወደ ቦርንመዝ ያመጣን ሪቻርድ ሂውዝ ነበር። ስለዚህም ደግሞ ሁሌም በሱ ላይ እምነት ይኖረናል። እሱ ወደ ህንድ እንሄዳለን ካለ አብረነው ወደ ህንድ እንሄዳለን ሲልም ጭምር ነው ሀሳቡን የሰጠው የሚሎስ ኪርኬዝ አባት። ሚሎስ ኪርኬዝ በአንጻሩ ይናገራል። ዶሚኒክ ሶቦስላይ እና እኔ በእርግጠኝነት የቅርብ ጓደኛሞች ነን፣ እናም ሁልጊዜም እንነጋገራለን። ወደ ሊቨርፑል ለመዘዋወርም ትልቅ ዋጽኦ ነበረው። እናም በአዲስ ክለብ ውስጥም ደግሞ ጓደኛ ሲኖራችሁ ሁሉም ነገር ቀላል ይሆናል ሲልም ነው ሜሎስ ኬርኬዝ እየተናገረ የሚገኘው ሁለቱም ሃንጋሪያውያን እንደሆኑ ይታወቃሉ። ዶሚኒክ ሶቦስ ላይም እንዲሁ ደግሞ ሜሎስ ኬርኬዝም እና በሊቨርፑል ሁለቱ ተጫዋቾች እንደሚገናኙ ነው የሚጠበቀው። የሚሎስ ኪርኬዝን መምጣት ተከትሎ ደግሞ ከሊቨርፑል ይለቃል ተብሎ የሚጠበቅ አንድ ተጫዋች አለ። እሱም አንድሪ ሮበርትሰን ነው። ከሊቨርፑል ጋር ስለ ኮንትራት ሁኔታ የመጀመሪያ ንግግሮችን ማድረጉን አረጋግጧል። ነገር ግን በወደፊት ሕይወቱ እርግጠኛ እንዳልሆነ ነው እየታመነ የሚገኘው። ተወያይተናል፣ እርግጥ ነው ከኔና ከክለቡ ጋር ደግሞ ጥሩ ውይይቶችን አድርገናል። ነገር ግን ወደፊት ምን እንደሚሆን እርግጠኛ አይደለሁም። ያለሁበት አቋምን አውቃለሁ። እናም አንድ ዓመት ብቻ ነው የቀረው። እናም በአሁኑ ጊዜ ደግሞ ስለ እኔ ብዙ እየተነገረ ነው። ለቅድመ ውድድር ዘመን በተሻለ አቋም ላይ ለመመለስ ሞክራለው እና ውሳኔዎቹ ምን እንደሚሆኑ እናያለን ሲል ጭምር ነው የተናገረው አንድሬው ሮበርትሰን። ሊቨርፑል ዳርዊን ኑኔስን ለአትሌቲኮ ማድሪድ ለመስጠት ሁሊያን አልቫሬዝን በምትኩ ይቀበላል የሚለው ነገር ለሊቨርፑል የማይሆን ነገር እንደሆነ ነው ፋብሪሲዮ ሮማኖ እየገለጸ የሚገኘው። በተለይ ደግሞ አትሌቲኮ ማድሪዶችን ቢሆኑ ሁሊያን አልቫሬዝን አሁን ላይ የመልቀቅ ምንም አይነት ፍላጎት የላቸውም። በእርግጥ ሊቨርፑል የዚህ ተጫዋች አድናቂ እንደሆነ ይገለጻል፣ ነገር ግን ምንም አይነት ስምምነት እንደማይኖራቸው ጭምር ነው እየተገለጸ የሚገኘው። አንድሪ ሮበርትሰን ስለ ወደፊት ሁኔታው ምንም አይነት ውሳኔን እስካሁን እንዳላደረገ የሚያሳዩ መረጃዎች ወጥተዋል። እሱ ረፍቱን ያደርጋል እናም ሁሉ ም ነገር ክለቡን ባከበረ መልኩ ከክለቡ ጋር ንግግር ያደርጋል ተጫዋቹ ውሳኔውን ሳያሳውቅ ምንም አይነት የዝውውር ዋጋ አይቀመጥበትም ተብሎ እንደሚታሰብ ነው ዘገባዎች እየጠቆሙ የሚገኙት አሁን ላይ አንድሪው ሮበርትሰን በክረምቱ የዝውውር መስኮት ስለ ወደፊቱ ምንም አይነት ውሳኔ አላሳለፈም ሮበርትሰን ከክለቡ ሊቨርፑል ጋርም ጥሩ ግንኙነት አለው ሙሉ አክብሮትም እንዳለው ነው የሚነገረውና ረፍት ወስዶ ሁሉንም ነገር እንደሚወያይ ጭምር ፋብሪዚዮ ሮማኖ ይፋ እንዳደረገው ዘገባዎች እየጠቆሙ ነው ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ሁጎ ኤኬቴኬን በተመለከተ ከማንቸስተር ዩናይትድ ጋር የተለያዩ ዘገባዎች እየወጡ ይገኛሉ። አሁን ላይ ማንቸስተር ዩናይትድ የአይንትራክ ፍራንክፈርቱን የፊት መስመር ተጫዋች የሆነው ፈረንሳዊውን ሁጎ ኤኬቴኬን ለማስፈረም አሁንም ፍላጎት እንዳላቸውና የተጫዋቹን ሁኔታንም እየጠየቁ እንዳሉ ነው ዘገባዎች እያሳዩ የሚገኙት። ሌላኛው የፕሪምየር ሊግ ክለብ ቸልሲም የተጫዋቹ ፈላጊ እንደሆነ እየተገለጸ ይገኛል። ይህንን ተጫዋች ለማስፈረምም እንቅስቃሴዎች መጀመራቸው ከዚህ በፊት ተነግሮ እንደነበር ነው የሚታወሰው። ማንቸስተር ዩናይትድ በበኩሉ ስለ ተጫዋቹ ዝግጁነት የቡንደስ ሊጋውን ክለብ አይንትራክ ፍራንክፈርትን ማነጋገራቸው ጭምር ዘገባዎች ያሳያሉ። አይንትራክ ፍራንክፈርቶች የ23 ዓመቱን አጥቂ ሁጎ አኬቴኬን ከ100 ሚሊዮን ዩሮ በታችም የመሸጥ ምንም አይነት ፍላጎት እንደሌላቸው ዘገባዎች እየወጡ ይገኛሉ። ይሁን እንጂ በዝውውር ሂሳቡ አከፋፈል ላይ ለመነጋገር ፍቃደኛ ሊሆን እንደሚችልም ጭምር የሚያሳዩ ሪፖርቶች ደግሞ እየወጡ ይገኛሉ። ከሁጎ ኤከቴክ ጋር በተያያዘም ይሄ ነው ያለው መረጃ። ማንቸስተር ዩናይትዶች እንግዲህ አሁን ላይ የአጥቂ መስመር ተጫዋቾችን እያፈላለጉ ይገኛሉ። ከዚህ በፊት በርከት ካሉ ክለቦች ጋር እንግዲህ ወይም በርከት ካሉ ተጫዋቾች ጋር ስማቸው ሲነሳ እንደነበር እናስታውሳለን። አሁን ደግሞ የአይንትራክ ፍራንክፈርቱን አጥቂ ሁጎ ኤከቴክን ለማስፈረም ነው ሙከራ እያደረጉ እንዳሉ ዘገባዎች እያሳዩ የሚገኙት። አንድሬ ኦናና በማንቸስተር ዩናይትድ ይቆያል። ማንቸስተር ዩናይትዶች ባለፈው ሳምንት ከግብ ጠባቂያቸው አንድሬ ኦናና ወኪሎች ጋር ለንግግር ተቀምጠው እንደነበር ነው መረጃዎች የሚያሳዩት። ካሜሮናዊው ግብ ጠባቂ አንድሬ ኦናና በዚህ ክረምት ከማንቸስተር ዩናይትድ ጋር እንደሚቆይ ዘ አትሌቲክ ይፋ አድርገዋል። ይሁን እንጂ ማንቸስተር ዩናይትድ በቀጣይ ቁጥር ሁለት ግብ ጠባቂ ለማስፈረም ይንቀሳቀሳሉ ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ የሚገኙት። ክለቡ አንድሬ ኦናናን ለቋሚነት ቦታ መፎካከር የሚችል ግብ ጠባቂ ማስፈረም እንደሚፈልጉ ነው የተገለጸው። በሌላ በኩል የፊት መስመር አጥቂው ራስመስ ዋይላንድ ክለቡን ከመልቀቅ ይልቅ መቆየትና ለቦታው መፋለም እንደሚፈልግም ጭምር ዘገባዎች ያሳያሉ ነው እየተባለም የሚገኘው። የራስመስ ሆይላንድ ወደ ጣሊያኑ የመመለስ ፍላጎቶች እንዳሉ የሚያሳዩ ዘገባዎች እየወጡ ነው። ከሰሞኑ የቪክተር ዮከርሽ እንግዲህ ፊቱን ወደ ሌሎች ክለቦች ማዞሩን ተከትሎ ማንቸስተር ዩናይትድን ፊቱን ወደ ሁጎ ኤከቴኬ ያዞረው ማንቸስተር ዩናይትድ ከተጫዋቹ ወኪሎች ጋር በተደጋጋሚ ንግግሮችን እያደረገ ነው። በተጨማሪም እንግዲህ የማንቸስተር ዩናይትድ ባላንጣም ሊቨርፑል በተጫዋቹ ላይ ተጨባጭ ፍላጎት እንዳላቸው ነው ፋብሪትሲዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ሆኖም ግን አሁን ላይ ፖል ሃረስት እንዳወጣው መረጃ ከሆነም ለበሳሉ ወጣቱ አጥቂ ከ100 ሚሊዮን ዩሮ በታች የሚያቀርብ የትኛውም ክለብ እንግዲህ አይንትራክ ፍራንክፈርቶች ይህንን ነገር እንደማይቀበሉት ነው እየተገለጸ የሚገኘው። ለወጣቱ የማንቸስተር ዩናይትድ ደጋፊ ሁጎ አኬቸኬም ከኦማር መርሙሽ እኩል የዝውውር ክፍያ እንደሚጠይቁ ማለትም 63 ሚሊዮን ፓውንድ ተጫዋቹ ለመልቀቅ በቂው እንደሆነ ዘገባው ያትታል። በተያዘም እውቁ የጣሊያን ዘጋቢ የሆነው አልፍሬዶ ፔዱላ በማንቸስተር ዩናይትድ ቤት ራሴን ማሳየት እፈልጋለሁ ሲል የነበረው ራስመስ ሆይላንድን ሀሳቡን መቀየሩንና ወደ ጣሊያን የመመለስ ፍላጎት ማሳየቱንም ዘገባው አትቷል። እንዲሁም ደግሞ ኢንተር ያቀረበለት ፕሮፖዛል እንደማረከው፣ በተጨማሪ ምንም እንኳን ኢንተር ሚላን ከተጫዋቹ ጋር ቢስማማም ከክለቡ ዩናይትድ ጋር መስማማት ዝውውሩን እውን ያደርግለት ዘንድም ግድ እንደሆነ ጭምር ነው ዘገባው ጨምሮ እየገለጸ የሚገኘው። ኦማር ቤራድ በ2028 የሊጉ ዋንጫ ባለድል መሆን ዓላማው ስላደረገ ፕሮጀክት 150 እንዲሁ ተናግሯል። በዚህ የውድድር አመት 15ኛ ደረጃ ስለጨረሰን የማይቻል ይመስላል። ነገር ግን ይህንን እቅድ ለምን አናቅድም? እኔ በበኩሌ አላማችን እንደሚሳካ ሙሉ እምነት አለኝ። ቢያንስ ሁለት ወይም ሶስት የክረምት የተጫዋቾች የዝውውር መስኮቶች ላይ ይኖረናል። ይሄ ደግሞ ቡድኑ ለመገንባትና ወደ ፕሪምየር ሊግ ዋንጫ መፎካከርም ለመመለስ ደግሞ ፈርቀዳጅ ይሆናል። ሲልም የተናገረው ኦማር ቤራድ ስለ ማቲያስ ኮኛህ ሲናገርም እንዲሁ ሀሳቡን ሲሰጥ ደጋፊዎች የሚወዱት አይነት ተጫዋች ነው ያለው። በራስ መተማመን የብዙሃኑ ዘንድም ይደ ይደነቅለታል። ለቴክኒካዊ ችሎታ ማውራት ምንችላለን። በሶስት የተለያዩ ቦታዎች ላይ መጫወት የሚችል አይነት ተጫዋች እንደሆነ ማውቃለሁ። ፈጣሪ ተጫዋች ነው ወይም ደግሞ ኳሶችን ክሬት ማድረግ የሚችል አይነት ተጫዋች ነው። ግቦችን ማስቆጠርም ሆነ አመቻችቶ ማቀበል የሚችል አይነት ተጫዋች ነው። በሰዎች ዘንድ ብዙ እንዲሁ የሚወደደ አይነት ወይም የሚደነቅ አይነት ችሎታ አለው። ይብቃቱም ደግሞ ማቲያስ ኮኛ እንግዲህ በጣም ጎበዝ ተጫዋች ነው ብዬ ለመናገርም ያስችለኛል ሲልም ጭምር ነው እንዲሁ የተናገረው። አብዛኛው ጊዜ የካንቶና አይነት አጨዋወት የሚጫወቱ ተጫዋቾች ካንቶኔክስ ይባላሉ እና በኦማር ቤራድም ያንን እንደገለጸው ጭምር ነው እየተገለጸም የሚገኘው። የቀድሞ ብራዚላዊው የማንቸስተር ዩናይትድ ተጫዋች ክሌበርሰን ስለ ማቲያስ ኩኛ ይናገራል። ይህ ለማንቸስተር ዩናይትድ ትልቅ ፊርማ ነው። ማቲያስ ኩኛ ለማንቸስተር ዩናይትድ ሲጫወት ልመለከት በመሆኔ ደስተኛ ነኝ። እንደ እርሱ አይነት ተጫዋች ያስፈልገናል ሲልም ጭምር ነው እንዲሁ የተናገረው። አንድሬ ኦናና በማንቸስተር ዩናይትድ ቤት ይቆያል ተብሎ ይጠበቃል። የአጥቂው ራስመስ ወይለንድ ፍላጎት በክለቡ ታይቶ ለቦታው መፋለም ነው። ደአትሌቲክ ነው ይህንን መረጃ ደግሞ እያወጣም የሚገኘው አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተና ድርስ ውድ ቤተሰቦቻችን። አርሰናሎች ለኒኮ ዊሊያምስ ያላቸው ፍላጎት እንደቀነሰ የሚያሳዩ ሪፖርቶች አሁን ላይ እየወጡ ነው። የሰሜን ለንደኑ ክለብ አርሰናል ኒኮ ዊሊያምስን ለማስፈረም ያደርግ የነበረው እንቅስቃሴ መቀነሱ ነው እየተገለጸ የሚገኘው። ባርሴሎና በበኩሉ ተጫዋቹን ለማስፈረም ከፍተኛ ጥረት ላይ መሆናቸው ሲነገር ያሉበት የፋይናንስ ሁኔታም ዝውውሩን ውስብስብ ሊያደርገው እንደሚችል ጭምር ተገልጿል። ሌላኛው የኒኮ ዊሊያምስ ፈላጊ ደግሞ ባየር ሚኒክ በበኩሉ አሁንም ተጫዋቹን ለማስፈረም እንደሚፈልግና ቀድሞ ደግሞ ጥያቄ ማቅረባቸው ጭምር ነው እየተገለጸ የሚገኘው። በቀጣይ ተጫዋቹ አትሌቲክ ቤልባውን ከለቀቀ መዳረሻው ባየር ሚኒክ ወይም ደግሞ ባርሴሎና የመሆን እድሉ ከፍተኛ እንደሚሆን ጭምር ነው እየገለጸም የሚገኘው በአትሌቲክ ቢልባኦ ከፍተኛ ክፍያ የሚያገኘው ተጫዋቹ አሁን ላይ እንግዲህ ትልቅ ገንዘብ የሚያስገኝ የማራዘሚያ ጥያቄ እንደቀረበለት ጭምር ነው እየተጠቆመም የሚገኘው እና የኒኮ ዊሊያምስ ጉዳይ አርሰናል ና ቸልሲ ች ላይ ያሉት እንደሚገኝ ነው ዘገባው እየጠቆመ የሚገኘው አርቴታ ማድረግ ከሚፈልጋቸው ዝውሮች መካከል አንደኛው የተከላካይ ቦታ ነው ማርክ ጉሂ ደግሞ አርሰናል የሚፈልገው ዋነኛ ተጫዋች ነው ነገር ግን የተጫዋቹ የጋብሪኤል ና የዊልያም ሳሊባ ተቀያሪ መሆን ስለመፈለጉ እስካሁን ጥርጣሬዎች እንዳሉ ነው የሚገለጸው። ተጫዋቹ በተለይ ደግሞ በቀጣይ የዓለም ዋንጫ በቅርብ ጊዜ እየመጣ ይገኛል እና ይህ ውድድር በቋሚነት መጫወት ይፈልጋል እንግሊዝ ብሔራዊ ቡድን ስለሆነም፣ ደግሞ ተጫዋቹ አሁን ላይ በቋሚነት የሚጫወትበትን ክለብ ነው መቀላቀል እንደሚፈልግ ዘገባዎች እያሳዩ የሚገኙት። ዘንድሮ በአርሰናል ቤት የክንፍ ተጫዋች ማስፈረም እንደ ግዴታ ከሚታዩ ነገሮች መካከል አንደኛው ሆኗል። አንቶኒ ጎርደን እና ሮድሪጎ ጎሽ ለዚህ ቦታ ደግሞ ዋነኛ ተመራጮቹ ናቸው። ሴቬሬን ይፓን ና ሊሮይ ሳኔ የዝውውር መስኮቱ ዋና ኢላማዎች አልነበሩም ሲል ዳቪድ ኦርነስቲን መረጃውን አጋርተዋል። አርሰናል በተለይ ሊሮይ ሳኔን ለማስፈረም ንግግሮችን አድርጎ ነበር። ነገር ግን ከሳኔ በተጨማሪ ሌሎች በርከት ያሉ አማራጮችን ይዘው ስለነበር ጋላታሳራይ የሳኔን ዝውውር ጨርሶታል። በተጨማሪም አርሰናል ሴቬሬን ይፓንንም እንዲሁ ለማስፈረም ፍላጎት ነበረው። ነገር ግን ዝውሩ ብዙ አልገፋም። ሳኔም ሆነ ኔፓን የአርሰናል የመጀመሪያ ምርጫ እንዳል ነበሩ ነው ዘገባዎቹ እየጠቆሙ የሚገኙት። ቼልሲ ሊያም ዴላፕን ማስፈረሙን ተከትሎ ከቤንጃሚን ሼስኮ ዝውውር ራሱን አግልለዋል፣ እንዲሁም ከዝርዝራቸው ማስወጥተውታል። አሁን ላይ በቤንጃሚን ሼስኮ ዝውውር ላይ የሚገኘው ክለብ አርሰናል ብቻ እንደሆነ የሚያሳዩ መረጃዎች ወጥተዋል። ስለዚህ አርሰናል ይህንን ተጫዋች ማስፈረም ትልቅ እድሎች እንዳሉት የሚያሳዩ ዘገባዎች ናቸው የወጡት። ሪስ ኔልሰንን ለማስፈረም አንዳንድ ክለቦች ፍላጎት አሳይተዋል። ፉለሃምም ተጫዋቹን ለማስፈረም ፍላጎት ማሳየቱ ተዘግቧል ብለዋል። ዘ አትሌቲክ ነው ይህንን መረጃ እያጋራ የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። ኤንዞ ማሬስካ ይናገራል። በክለቦች የዓለም ዋንጫ ድል የቀናቸው ቸልሲዎች ዋና አሰልጣኝ ኤንዞ ማሬስካ ጨዋታዎቹ ያለሙሉ ደጋፊ አለመካሄዱን ተችተዋል። እውነቱን አስፈሪ ገጽታ በማለትም የጠቀሱት አሰልጣኙ ስቴዲየሙ ሙሉ በሙሉ በሚባል ደረጃ ደግሞ ባዶ እንደነበረም የገለጹት ኤንዞ ማሬስካ በቀጣይ ቡድናቸው የብራዚሉን ፍላሚንጎን ሲገጥም የተሻለ የደጋፊ ብዛትም እንደሚጠብቁ ገልጸዋል። ቀጣዩ ጨዋታ ላይ የሚኖረው ድባብ እየተለየ እንደሚሆን አምናለው፣ ምክንያቱም ብራዚላዊያን ብዙ ደጋፊዎች እንዳሏቸው ማውቃለው ሲል ነው ኤንዞ ማሬስካ የተናገረው በክለቦች ዓለም ዋንጫ እስካሁን በተደረጉ መርሃ ግብሮች ፓሪስ ሳን ዠርሜን ከአትሌቲኮ ማድሪድ 80ሺ ደጋፊዎች አልአክሊ ከኢንተር ማያሚ ደግሞ 60ሺ ደጋፊዎች በመታደብ ትልቅ ቁጥር የተመዘገበባቸው ጨዋታዎች ናቸው ኒኮ ዊሊያምስን ለማስፈረም ፉክክሩ እየበረታ በመምጣቱ አርሰናልና ቼልሲ ፍላጎታቸው ቀዝቅዟል። በተለይም ደግሞ ባርሴሎናና ባየር ሚኒክ ተጫዋቹን ለማስፈረም ጥረታቸውን አጠናክረዋል ና አርሰናልና ቼልሲ ከዚህ ዝውውር ራሳቸውን እያራቁ እንደሆነ የሚያሳዩ ሪፖርቶች ነው እየወጡም የሚገኙት። ቸልሲ ለፔትሮቪች ከ25 እስከ 30 ሚሊዮን ፓውንድ የሚያቀርብለት ካለ እንዲለቀው ተስማምተዋል። ተጫዋቹንም የሚፈልገው ክለብ መፈለግ ይችላል የሚል መረጃ ነው እየወጣም የሚገኘው። ቸልሲ ለሶስት ዓመታት ሲያደንቁት የነበረው የአረቢ ለብዜሾ በንጃሚን ሸስኮም ከኢፕስዊች ታውን ሊያም ዴላፕ በ30 ሚሊዮን ፓውንድ ከገዙ በኋላ ከዝርዝሩ ሰርዘውታል የሚል መረጃ እንዲሁ እየሰማን ነው። ኤንዞ ፈርናንዴዝ በ2025 እስካሁን ድረስ ከማንኛውም የቸልሲ ተጫዋች የበለጠ ጎሎችን አስቆጥሯል እናም ከሁሉም በላይ ደግሞ አሲስቶችንም አድርጓል። ስድስት ጎልና ስድስት አሲስቶችን ነው 2025 ዓ ምት ከገባ በኋላ ያስቆጠረውም። በዚህ ውርድር ዓመት በግብ ተሳትፎዎች ላይ ሁለት አሃዝ የደረሰም ብቸኛው የቸልሲ ተጫዋች እንደሆነ ይነገራል። በኮል ፓልመር ና በሊያም ዴላፕ መካከል ያለው ግንኙነት አስደናቂ የሆነ መምጣቱን ለቸልሲ ትልቅ ተስፋን እየሰነቀ ነው ዴላፕ ለኤንዞ አመቻችቶ እንግዲህ ያቀበለው ኳስን እንግዲህ አመቻችቶ ማቀበሉ ይታወሳል ኤንዞም ደግሞ ኳሱን ወደ ግብ ለማስቆጠርም በጣም ጥሯል የኤንዞ ሳጥን ውስጥ የገባበት መንገድና አጨራረሱ ደግሞ በርካቶች እንዳደነቁት ነው ዘገባዎቹ እያሰፈሩ የሚገኙት ማንቸስተር ሲቲን ደግሞ የተመለከቱ ጉዳዮችን እናንሳ እንደ አማካይ ጎሎችን ማስቆጠር አስፈላጊ ነው። እኔም የምፈልገው እሱን ነው። ልጅ ያለሁኝ ኢኒየስታን እመለከት ነበር። ጨዋታዎችን የሚያነብበትና የሚጫወትበት መንገድም በጣም ይማረከኝ ነበር ሲል ቲያኒ ራይንደርስ ሀሳቡን ሰጥቷል። ኤልካይ ጎንደዋን በአንጻሩ ለዚህ ውድድር ያለንን ሁሉ ለመስጠት ዝግጁ ነን። ዓለም ላይ ካሉ ምርጥ ክለቦች ጋር እንደምንጫወት እናውቃለን። ቢሆንም ግን እኛ ሁሌም ራሳችንን ለማሻሻል የተለያዩ አዳዲስ ፈተናዎችን መጋፈጥ እንፈልጋለን ሲል ነው ኤልካይ ጎንደዋን የተናገረው። በማራቶን ውድድር መጨረሻ ወጥቶ እንደ ጀግና የሚታየውን አትሌት እንመልከት። በመጨረሻ ከአሸናፊነት ከወርቅ ሜዳሊያም በላይ የገዘፈ ሀገር ማለት ምን ማለት እንደሆነ በተግባር የተገለጠበት ምናልባትም ሊደገም የማይችል ከአእምሮ በላይ የሆነ የአንድ አፍሪካዊ አትሌት ገድልን እንመልከት። ሀገሬ የላከችኝ እንዳቋረጥ አይደለም ብሎ አስደናቂ እንግዲህ ነገሮችን ሰጥቷል። ለአንድ አትሌት ሀገርን በኦሎምፒክ መድረክ መወከል ከፍ ሲልም ደግሞ አሸናፊ መሆን ትልቁ ግብ ነው። ይህንን ያደረጉ እልፍ ናቸው። ይሄኛው ታሪክ ግን ከዚህ ይለያል። ማሸነፍ ቀርቶ መጨረሻ ለመውጣት እንኳን በርካታ ሰዓታትን የወሰደበት፣ ነገር ግን በኦሎምፒክ ሲታወስ ሁሌም ስሙ ከአሸናፊዎቹ በላይ ገዝፎ የሚነሳ ሰው ታሪክ ነው። ጊዜው 1968 ሜክሲኮ ኦሎምፒክ ሲሆን ታሪኩ የሚጀምረው እዚህ ጋር ነው። በመድረኩ በማራቶን 78 አትሌቶች ለአሸናፊነት ተዘጋጅተዋል። ከነዚህ ውስጥ አንደኛው ደግሞ በግብርና ሙያ ከሚተዳደሩ ቤተሰቦች የተገኘውና ታንዛኒያን የወከለው አትሌት አንደኛው ነው። ከ42 ኪሎ ሜትር ዘለግ የሚለው ውድድር ተጀምሯል። ይህ ሰው እስከ 19 ኪሎ ሜትር ጠንካራ ተፎካካሪ ሆኖ ዘለቀ። 19ኛው ደቂቃ ላይ ግን ታጅበው ከሚሮጡት አትሌቶች ውስጥ የሚገኘው ይህ አትሌት ተደነቃቅፎ በመውደቁ እግሩና እጁ ክፉኛ ተጎዳ። ብዙዎች አትሌቱ በወደቀበት የሕክምና እርዳታ ተደርጎላቸው ውድድሩን በዚያው ሲያቋረጡ የአትሌት ግን አይደለም ለመሮጥ ለመንቀሳቀስ እንኳን ፈታኝ የነበረው ሕመሙ ጋር እየታገለም መሮጡን ቀጠለም። ከባህር ጠለል በላይ 2200 ከፍታ ባለው ቦታ ላይ እጅግ ፈታኝ በሆነው የአየር ጸባይ ምክንያት ብዙዎች በኦክስጅን ታግዘው ከውድድሩ ሲሰናበቱም፣ እሱ ግን ደም እየፈሰሰው እግርና እጁን በፋሻ ታስሮ በዝግታ መሮጡን ቀጥሏል። የህክምና ባለሙያዎች ጉዳቱ እንዳይባባስ እንዲቋረጥም በተደጋጋሚ ቢነግሩትም እሱ ግን ፍቃደኛ አልሆነም። ሁነቱን ስቴዲየም ውስጥ ሆነው በቴሌቪዥን የሚከታተሉ ተመልካቾች ለአሸናፊነት ከሚደረገው ትንቅንቅ በላይ ይሄኛው ትኩረታቸውን ሳበው። በዚህ መሀል አሸናፊው ታወቀ። ኢትዮጵያዊው አትሌት ማሞ ወልዴ አድካሚውን ውድድር በበላይነት አጠናቀቅም። በአትሌት አበበ ቢቂላ በ1960 ሮም ኦሎምፒክ የተጀመረው የባዶ እግር የማራቶን ድል ለሶስተኛ ተከታታይ ጊዜ በአትሌት ማሞ ወልዴ ሃትሪክ የተሰራበት እንደሆነም ተገለጸም። በመድረኩ የሁለት ጊዜ የኦሎምፒክ ባለድሉ አበበ ቢቂላ ቢያቋረጠም ማሞ ወልዴ ኢትዮጵያዊው ሌላ አዲስ ጀግና እንዳነሳላትም በዓለም ላይ እያሳየችበትም ሆነ ከባድ ጉዳት ያጋጠመው ስቴፈን አክዋሪ ግን የቱንም ያክል ከአሸናፊዎቹ በብዙ ኪሎ ሜትሮች ርቀት ላይ ቢሆንም ነገር ግን እጅ አልሰጠም። ከአንደኛ እስከ ሶስተኛ የወጡ አትሌቶች ሜዳሊያቸውን ለመቀበል ወደ ፖዲየሙ መሩ። ሽልማቱ እየተበረከተላቸው እያለም ደግሞ እንዲሁ በስቴዲየም የሚገኘው ተመልካች ሩጫውን ያላጠናቀቀ አትሌት አለ፣ ሽልማቱ መዘግየት አለበት በማለት ስሙን እየጠሩ መጮኋቸውን ቀጠሉ። ከሽልማት ስነ ስርዓቱ በኋላ መምሸቱን ተከትሎ ሁሉም ሰው ሲበተን አዘጋጆቹና የተወሰኑ አካላቶችም ወይም ተመልካቾች ብቻ የስቴቨን አክዋሪን መጨረሻ ለማየት በስቴዲየም ተቀምጠዋል። በወደቀበት ሰዓት ጉልበቱ ቦታው የለቀቀውና ስብራት ያጋጠመው አትሌት ህመሙን ስቃዩንና ሀገሩ ታንዛኒያን ተሸክሞ እየወደቀም እየተነሳ

አሸናፊው ማሞ ወልዴ ከገባበት አንድ ሰዓት ዘግይቶ ስቴዲየም ደረሰ። በዚያ ያሉ ተመልካቾች በደስታ ጮቤ ረገጡ፣ ያላቸውንም ክብር እንዲሁ ገለጹለት። 23 ኪሎ ሜትሮች ከከባድ ህመም ጋር እየታገለው ሰው በጽናት 57ተኛ በመሆን የመጨረሻውን ደረጃ ይዞ አጠናቀቅም። ስቴቨን አኳሪ 21 አትሌቶች በጉዳት በድካምም ውድድሩን ማጠናቀቅ ባልቻሉበት የሜክሲኮ ኦሎምፒክ 3 ሰዓት ከ25 ደቂቃ ከ17 ሰከንድ ርቀቱን ለማጠናቀቅም የወሰደበት ሰዓትም ሆኖ በክብር ተመዝግቧል ተገልጿል። በነገሩ ሁሉ የተገረሙ ጋዜጠኞች ጠየቁት። ሀገሬ የላከችኝ እንድጀምር ሳይሆን እንዳጠናቅቅ ነው በማለትም መለሰላቸው። ያጋጠመውን ሁሉ የተመለከተው አንድ የዘጠኝ ዓመት ልጅ ከወላጆቹ ጋር ሆኖ አድናቆቱን ገለጸለት። በአንድ ወቅት ወደ ታንዜኒያ አመርቶም እንደሚጎበኘው ቃል ገባለት። ከዓመት በኋላም የያኔው ልጅ ቃሉን መፈጸሙን ስቴፈን አኩዋሪ ይናገራል። ሩጫ ከቆመ በኋላ ወደ ግብርናው የተመለሰው ጽኑ ሰው በ2000 ሲድኒ ኦሎምፒክ የማራቶን አሸናፊዎችን እንዲሸልምም ተጋብዞ ወደ አውስትራሊያ ሲያመራ የወቅቱን ሻምፒዮን ገዛኸኝ አበራን የወርቅ ሜዳሊያም እያጠለቀለትም እሱ ነው። የዓለም አቀፉ ኦሎምፒክ ኮሚቴ ጥሩነሽ ዲባባና ቀነኒሳ በቀለ በ አምስት ሺ እና በ አስር ሺ ሜትር አራት የወልቅ ሜዳሊያዎችን በመጡበት የ2008 የቤጂንግ ኦሎምፒክም የክብር አምባሳደር አድርጎ እውቅና ሲሰጠው፣ ሀገሩም የምንጊዜም ጀግና ብላ የክብር ኒሻን ሸልመዋለች። ጥንካሬና ተስፋን ከግብርናው የወሰደው የኦሎምፒክን ትርጉም የገለጠውና የአፍሪካውያን የጽናት ተምሳሌት መሆኑን በተግባር ያሳየው ስቴፈን አክዋሪ አሁን ላይ ሰማንያ ሶስተኛ አመቱ ላይ እንደሚገኝ ነው መረጃዎች የሚያሳዩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምንጽፉልንም እጅጉን ከልብ አድርገን እናመሰግናለን። በነገው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ይዘን ዳገም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርገ ያመሰግናለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንገናኛለን። መልካም ጊዜ መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።